ሰላም የተከበራችሁ ውድ የዛንታና ኦፊሻል ተከታታዮች በሙሉ እንዴት አላችሁ? ሁሉ ሰላም፣ ሁሉ አማን ነው? እኔ ጋር ሁሉ ሰላም ነው። እንግዲህ ሰሞኑን ያው ትንሽ ጣፍቻለሁ ማለት ነው። ክፍል ሰባት ልብ አንጠልጣይ የሆነውን ትረካችንን እንቀጥላለን ማለት ነው። ፍቅር ያሸንፋል ክፍል ሰባትን ይዤላችሁ መጥቻለሁ። ለቤት አዲስ የሆናችሁ ሰብስክራይብ ያደረጋችሁ፣ ነባር ቤተሰቦቼ ደግሞ ላይክ፣ ሼር እያደረጋችሁ ኮሜንታችሁን ደግሞ ኮሜንት ባር ላይ እንድታስቀምጡ እያልኩኝ ክፍል ሰባት ይቀጥላል ማለት ነው። ካሌብዬ ከእኔ ሌላ ሴት በእጁ መንካት የሚያንገበግበኝ ልጅ ዛሬ ተቃቅፎ በጠራራ ፀሐይ መሄዱ እውን አልመስልሻለኝ። አለኝ። ከዝናባም ይልቅ በስሜት መመራት ጀመር። እንደብድ እያደረገኝ እርምጃ ጨመርኩ! ልክ ካጠጋችኋቸው ልደርስ ስል ድንጋይ አንስቶ ልጅቷ መፈንከት አማረኝ። ግን እንደገና ተውኩትና ቀዝቀዝ ቀዝቀዝ ለማለት ሞከርኩኝ፣ እርምጃዬንም ገታው። ከዛ ካሌ ብዬን እቤት ስገባ ተረጋግቼ ልጠይቀው ወሰንኩ። ድንገት ያየሁት መስዬ ላስደነግጠው እያልኩ ከራሴ ጋር ስሟገት፣ ድንገት እንዴ፣ የኔ ፍቅር በዚህ ሰዓት ብቻሽን ለምን አልደወልሽልኝም አመምሽ? አለኝ። ካሌብዬ ደረቱ ላይ ልጥፍ አደረገኝ። ይህን ያሰብኩት ልክ ባለመሆኑ የደስታ ሲቃ እየተናነቀኝ ደህና ነኝ ውዴ፣ እሷ ማናት ግን አልኩት። ካሌብዬም ፈገግ ብሎ እየተመለከታት የክፍሌ ልጅ ናት፣ ልጅ ናት ሪታ ትባላለች አለኝ። ካሌብዬ ድሮም ሴት ጓደኞች ይኖሩታል ግን በልቤ ቀልድ አያውቅም። ባጉል ጥርጣሬ ራሴን እየወቀስኩ ልጅቷን ተዋወቅኳት። ሪታ ደስ የምትል ተጫዋች ልጅ ናት። ከዛን ቀን በኋላም ከካሌብ ጋር ለማጥናት መምጣቷን ቀጠለች። ይህ እንዲህ እንዳለም ሪታ የቤት ክራይ ጨምረውባት አቅም ስላነሳት እስከ ጊዜው ከኛ ጋር ደባልነት ገባች። ይህም ሆኖም ካሌብና ሪታ ረጅም ጊዜያቸውን አብረው እያሳለፉ እንኳን እኔ ምንም ሳላስብም ካሌብዬም እርግጠኛ ነበርኩ። ካሌብዬና ሪታ ከትምህርቱ ሲወጡ ቤት ቡና አፍልተውና ምግብ ሰርተው ይጠብቁኛል። ሪታ በጣም ስለተጫዋች ሁሌም ቤታችን ድምቀት ብሎ ነው የምናመሻው። እናም ዛሬ እንደ ወትሮ ሁለት ሰዓት ደርሶ እቤት እስከምደርስ እየተጣደፍኩ ሳለ አለቃዬ መጥቶ ከሰኞ በኋላ አንዳንድ ቀን ምሽት በፈረቃ እንደምንሰራ ተነገረ። ይህኔ ከምንም በላይ ካሌብዬን እያናዷል ብዬ እየፈራው ማታ ላይ ነገርኳቸው። ይህኔ ካሌብ እንዳሰብኩትም እንዴ ፍቅር አይሆንም፣ ጭራሽ ማታ ሲል ሪታ ካፉ ነጥቃ፣ ምን አለበት ስራ አይደል አለች። ይህኔ ባንዴ እሺ በቃ አለ። በሰዓቱ ደስ ብሎኝ አቀፍኩት። ከዛ ግን እሷ ስትናገር ባንዴ መስማቱ ጥርጣሬ ውስጥ ከተተኝ። ሁሌም ምሽት ተረኛ ሲሆን ካሌብ እየወጣ ይቀበለኛል። አንድ ቀን ታዲያ ልክ ስወጣ ሆቴሉ በር ላይ አንድ ወጣት ስልክሽን ካልሰጠሽኝ ብሎ ይነዘንዘኛል። ይህኔ ካሌብ አይቶት ከሚጣሉ ብዬ ስልክ ቁጥሬ መናገር ስጀምር ከየት መጣሳል ካሌብ ከጎኔ ቆሟል። በሕይወቴ እንደዛን ቀን ተሸማቀቄ አላውቅም። አኩርፎኝ እቤት ደረስን። ከዛም ፊቱን አዙሮ ተኛ። ከዛን ቀን ጀምሮ አኮረፈኝ። ሳምንት ሞላው። የስራ ቦታ ጓደኛ ሰላምም ካላናገርኩት ብላ እኔን ቀድማኝ ከስራ ወጥታ እኛ ቤት ሄደች። ከትንንሽ ደቂቃ በኋላ ስትመለስ ግን ጥሩ ዜና ይዛ አልተመለሰችም ነበር። ካሌብ እና ሪታ ከንፈር ለከንፈር ሲሳሳሙ እንዳየች ነገረችኝ። በድንጋጤ ሰማይና ምድር ተገላበጡብኝ። ካሌብ ሰላም ካሌብ ከሪታ ጋር ያረገውን ስነግረኝ ራሴን ስቼ ወደኩ። ይህኔ ሁሉም ደንቅጠው ከበቡኝ፣ እናም ውሃ አደረጉልኝ። ልክ ስነቃ የሆቴሉ አንደኛው መኝታ ክፍል ተዘርሬ ነበር ራሴን ያገኘሁት። ልክ ክፍሉን ሳየው በጣም ደንግጬ እንዴ እዚህ ምን አደርጋለሁ ሲል ወዲያው ሰላምና የሆቴሉ ማናጀር ተከታትለው ገቡ። ልክ ሰላምን ሳያት ተፈጥሮ የነበረው ለማስታወስ ቻልኩ። እንባዬ በጉንጮች እያቆራረጠ ቁልቁል ይወርድ ጀመር። ካሌብዬ በኔ ላይ ሴት ደርቦ እኔ በሳመበት ከንፈሩ ሌላ ሴት መሳሙ ማመን አቃተኝ። ከማምንም ጋር ምንም ሳላወራ ወጥቼ ወደ መንገድ ጀመርኩ። የመንገዱ እኔና የካሌብ እያሳለፍ ነው ሳስብና ያለፍኳቸውን ብዙ ችግሮች ሳስታውስ ተስፋዬ ይለመልማል። ከዛ ደግሞ እናትና አባቴን ከመተው ጀምሮ እምነት አልባ እስከመሆን መድረሴ እምነቴ ነው ወይስ እስምልምናዬን አጥብቄ አሊያስኩ ወይ አንደኛኝ ክርስቲያን ሆኜ አልተጠቅመኩ ብቻ መሀል መቅረቴ እንዲሁም ትምህርት ማቆሜ፣ እሱ ግን ብዙ ነገሮች እንደሚፈልገው የሄዱለት እኔም እንደፈለገ የሆንኩለት ሌላ ሴት ህይወቱ ማስገባት መቻሉ እራስ ወዳድ ነው እንድል ያረገኛል። እቤት ልክ ስደርስ ሁለቱም በየፍራሻቸው ተኝተዋል። እራትም ሳልበላ ጠቅልል ብዬ ተኛው። እስከ ዛሬ ቡና ይፈላ ይደምቅ የነበረው ቤት በረዶ ሰራ። ሰላም ያለችኝን ለማረጋገጥ ያለ ሰዓቴ እቤት ድንገት መድረስ ጀመርኩ። ታዲያ አንድ የተረገመ ቀን ልክ ቤት ስገባ እሷ ፍራሽ ላይ የእጅና ጓንት ያልተጣብቀው ተኝተው ደረስኩ! ያኔ ተስፋ ቆረጥኩ። በእምነት በፍቅር ማስቀደሜ ጥፋት መሆኑ ግልጽ ብሎ ታየኝ። በድንጋጤ ፈዝዣ አየኋቸው ሳለ ካሌም ነቃ። ልክ ሲያየኝ በድንጋጤ ተፈናጥሮ ተነሳ። እኔም የሀዘኔ መርሻ እንባይን እያዘራው የለበስኳትን እንደለበስኩ ወጥቼ ወደ ሆቴል አመራው። ከዛም ቀን በኋላ እዛው ቤት ውስጥ እያደርኩ መስራት ጀመርኩ። ግን ሁሌ ማሳቤ አንድና አንድ ነው፣ እሱም ካሌብ ምን ባደርግ ነው? እሱም ማሰቤ ማቆም አቃተኝ። በቃ አፈቅረዋለሁ፣ ልረሳው ከበደኝ። በጣም ስጨነቅ ደግሞ ራሴን እስታለሁ። ያለኛ አማራጭ መጠጣት ራሴ መርሳት ነው። ሰላምን ስነግራት ከጓደኞቿ ጋር አስተዋወቀችኝ። እነሱ በጣም ዱርዬና ሱሰኛ ናቸው። እኔም ከስራ በኋላ ከእነሱ ጋር ማሳለፍ ጀመርኩ። አንድ ቀን ታዲያ ሰላምና ጓደኞቿ የሚያበሹበት ክለብ ተቀምጠን ስንጠጣ እኔ እንደለመድኩት ስለ ካሌብ እያሰብኩ ቼን እያወራው፣ ይህኔ ገንዘብ የሚሰጠኝ ሰውዬ ከሰላም ጋር መጥቶ ከአጠገቤ ተቀመጠ። ሰውዬው ከአጠገቤ መጥቶ ለመቀመጥ ወንበር እያመቻቸ ሁላችሁም ጠጡ ሂሳብ እንዳትጨነቁ አላቸው። አብራኝ ወደ ተቀመጡት ፊቴን አዙሮ እነሱን በደስታ ሰውዬውን በየተራ አቀፉት። እኔ ግን ምንም እንዳልተፈጠረ አይኔም ብርጭቆ ላይ ታክዬ ብቻዬን ማውራቴን ቀጠልኩ። በንግግሩ መልስ ያጣው በቀላል አማርኛ ሹገር ዳዲ የሚባለው ሰውዬ ቆንጆና የተከፋሽ ትመስያለሽ አለኝ። አሁንም አይኖችን አቅጣጫ ሳልቀይር ዝም አልኩት። ይህኔ ማነህ እና ሌላ መጠጥ ታዘዛት አለና አንዱን አስተናጋጅ ትዕዛዝ ሰጠ። እኔም ገልመጣ እያደረኩ አመሰግናለሁ፣ መቸገር አይጠበቅብህም አልኩት። እሱም መል በመልስ ቃል ፈገግ ይያለ ምን መሰለች ቆንጆ ብሎ እጁን ወደ ትከሻ ላከው። ይህኔ መጠጥ በአደፋፈረው ልብ ተማምኝ ከወንበር የተፈናጥሬ ተነሳ፣ እንዳት ነካኝ ሰውይ ወንዶች ስትባሉ ከሴት ጭን ውጪ የሚያስብ አይምሩ አልታደላችሁ እና ጥያቸው መታጠቢያ ክፍል ገባው። መታጠቢያ ቤት ገብቼ ትንሽ ራሴን ካረጋጋው በኋላ ስል ሰላም ተከትላይ ኖሮ መጣች እኔም ማልፊያት ልሄድ ስል ያስሚን አለችኝ። እርምጃዬን ገታ አድርጌ ቆም አልኩ። ተረጋጊ ውዴ፣ ሰውዬው ላይ እንደዛ መሆን አልነበረብሽም አለችኝ። ምንም ሳልመልስላት ትቻት ወደ ቦታዬ ሄድኩ። ልክ ስቀመጥ ሰውዬው ጠጭ ያለኝ ባትለኝም እየጠጣለሁ ብዬ ብርጭቆዬን አንስቼ ጨለጥኩና ተነስቼ ወጣሁ። ከዛም ወደ ሆቴል መንገድ ጀመርኩ። ሞቅ ስላለኝ ምንም አላውቅም ነበር። ብቻዬን ስሄድ አንዴ ስቅቅ አንዴ ሳለቅስ እብድ ይመስል ነበር። በዚህ መሃል አንድ መልኩን በደንብ ያላየሁት ወጣት ሰላም አለኝ። ቀናም ብዬ ሳላየው ዝም ብዬው መንገድን ቀጠልኩኝ። ኧረ አናግሪኝ ብቻሽን ከምትሄጅ ስለ ሀገር ጉዳይም ቢሆን እናውራ ሲል ንግግሩ ፈገግ አስብሎኝ ቀና ብዬ አየሁት። ከዛም አመሰግናለሁ አብርሽ ለመሄድ ስለተስማማሽ አለ። ፈገግ እንዳልኩ እብድ አልኩት። ልጁ ዮናስ ይባላል አቋሙ በጣም ያምራል። በዛ ላይ ለዛ ያለው ቀልዱ ሀዘን ያስረሳል። ያን ቀን ሆቴል ድረስ እያሳቀኝ ሸኝቶኝ ስልኬን ተቀብሎኝ ተለያየን። በእርግጥ ከዚህ በኋላ ምንም አይነት ወንድ መቅረብ አልፈልግም። በነጋታው ራሴን አሞኝ ስለነበር ተኝቼ ዋልኩ። ከዛ ወደ ማታ ስልኬ ጠራ። አንስቼ ሄሎ ሲል እሪታ ነኝ ያስሚን የካሌ ብላ ንግግሯን ሳጨረስ ስልኩን ዘጋውባት። ንዴት መላ አካሌን አንቀጥቀጠኝ። ከዛ ተነስቼ ትላንት ስጠጣ ያመሻውበት ክለብ ሄድኩ። ልክ ስደርስ ማላቀው ስልክ ተደወለ። ለአነም አንሳት ፈልጌ ይዝም አልኩ። ደግሞ ሲጠራ ግን አንስቼ ማልበል አልኩ። ቁጣ በሚመስል ድምፅ፣ እኔ አረቀስ ሆ ስልኬን በቁጣ አታሳቂያት አለኝ። ዮናስ ነበር። ባያየኝም ፈገግ አልኩ። የት ነሽ አለኝ። ከዛ ያለውበት ነግሬው እየጠጣው ነው እንዳት መጣ ብዬ ዘጋውበት። ከደቂቃዎች በኋላ የትናንትናው ሰውዬ መጣ። ከዛም ከጎኔ ተቀመጠ። ዝም ብዬ መጠጣቴን ቀጠልኩ። ከዛ ግን እንዴትና በምን እንደሰከርኩ ባላቅም ስነቃ የሚያምር አልጋ ላይ እርቃኔን ተኝቼ ደንግጬ ተፈናጥሬ ስወርድ ማንም የለም። የማታ ሰውዬ ሰክሮ እንደደፈረኝ ገባኝ። መጨረሻ ይህ መሆኑ ይበልጡኑ አስለቀሰኝ። ክፍላ ይቀጥላል፣ የሚቀጥለው ክፍል ማለት ነው። ቴንኪው ስላዳመጣችሁኝ አመሰግናለሁ።